ፀሐዩ በጣም ነው የቀጠቀጠንና ደክሞ ነው ካፕቴን መተን። አሁንም ፀሐይ ላይ ነን በጣም ማርያም። መርካቶን ያለ ነው ምን አለሽ ተራ የድሮቆች አሉ ምን አንተ ብለን ለእናንተ ለናንተ ለማሳየት እኛም ለመየት ነው የመጣነው። እና ቪዲዮ ከመጀመሩ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ወደ ቪዲዮ አብራችሁ ነው

ተስማምተን ነው መተናል እና በጣም ብዙ አይነት እቃዎች አሉ። በጣም አዎ፣ የፈቀደልን ካሜራ ነው በቃ። ከየት ነው ግን እንደዚህ አይነት እቃዎች አብዛኛውን ጊዜ የሚገኙት ምን እንደዚህ የድሮ እንደዚህ ፕሮዲሰር ምናምን ይመጣል። ብዙ ጊዜ አክተሮች ምናምን ይመጣሉ። በጣም የድሮ እቃ አለ እና ስልክ አለ ካሜራ አለ ካሴቶች ምናምን አሉ የጥለውን ነው የሚመስለኝ አ ቪንቴጅ እቃ የሚመቻችሁ መታችሁ የካርጉ መርካቶ ምን አለች ተራ። በጣም ነው የምታምሮች ካሜራ እና ዕቃ በጣም የሚኖርበት ሰዓት ቆይ አሁን የመጣንበት ቦትሎች ላሉ ማይሸጥ ነገር የለም እዚህ መታችሁ የምታጡት ነገር የለም ካሜራ እስከ ጥግ ነው ያለው በስመ አብ እና ካሜራ ማናች በደንብ አሳያችሁ። እንዲህ ነው። ዳራት ዘፈኑት አረጋኸኝ ምን ነው

በጣም አሪፍ እንዴት ነው? ስልክ እስኪ በስመ አብ ፀሐዩ ግን ልነግራቸው አልችልም። በጣም ፀሐዩ ቅጥቅጥ ሆኗል። ሲቀጥል ጠዋብ ይሻላል። የተበላ ነው። አሁን ስንት ሰዓት ነው? ከቤት እራሱ የወጣ ነው። ስድስት ሰዓት ነው። አያልቅም። መንገድ አለመውቅ

እኔ የተመቸኝ እቃ የካሜራ ሰው ስለሆንኩ ካሜራ ነው። ሞዶ በቃ አንደኛ ካሜራ በጣም ብዙ አይነት አለ። የድሮ ካሜሮች የሰማንዮቹ ምናምን እና መታችሁ መታች እድይኝ ይሰራል። ታውቃለህ ካሜራ ማናችንን እያየሁት ነው ሩቆ ነው ምናምን ስለ በቃ ይታያል። በዚህ ጋር ማየት ትችላለህ። እና ጀስት እዚህ አይቀርጽም። በጣም ብዙ ሆነ ካሜራ ነው ያለው። ቀላል እየተቀረጸች ያለው ካሜራ ነው ለዘፋኞች ትላለህ። በነገራችን እዛ ጋር ፈረስም ምናምን ፈረስ እ እዚህ በጣም መምጣት ያለበት ሰው ቪንቴጅ ነገር ይመቻቸው። የሰማኖቹ ዕቃ ምናምን ከዛ ቤት የስልሶቹ ምናምን ይኖራል። ግን አብዛኛው እንደምን የሰማኖቹ ነው የባሉት። እነዚህ ቪንቴጅ ነገር ናቸው። መግዛት እፈልግ ሆነ መታወቂ ቼክ ማድረግ አለባቸው። ዲጄ ይኸኛው እኮ ምንድን ነው? ማጮቻ የሸክላ ምናምን ማጮቻ እኮ ነው። ይኸኛው የሸክላ ማጮቻ ነው መሰለኝ። አንተ በቆየን ቁጥር ማን ነው ወቅ የለም ግን፣ በጣም ካሜራ በየቦታው ነው ያለው። እስከ ትልደን ነው እና ሰዎች ተመልሰን መተናል። ከብዙ አድካሚ ጉዞ በኋላ ደስ ብሎናል። አየር ጤና መተን ተላ ሪፍሬሽ አድርገን ምናምን ነው ወተን ቪዲዮ እየሰራንላችሁ ያለ ነው እንጂ በቅድሙ ኢነርጂ ብንሆን፣ አድካሚ ቀን ነበረ። በጣም አሰል ነበር ለመቅረጽ ራሱ በጣም ታግለን። እንዲቀረጽባቸው አይፈልጉም ምናምን እዚህ ያሉት ሰዎች እና በስንት መከራ ነው የሆነ ልጅ ተባብሮ ምናምን መገረም ይመጫቹ በድሉ በዛ ያጋጣሚ ስልኬን አስገቡልኝ ብሏል። እናስገባልሻለን ይዘው አለ ስልኩን ያው፣ ከታች እዚህ ጋር የምታዩት ስልክ የበድሉ ነው። ደውሉ የድሮ ዕቃ ምናምን ከፈለጋችሁ እና ናሪ ፋምስ በሌላ ቪዲዮ ተመልሰን እስክንመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን።